ወንድ ልጅ ወደ ተፈጠረለት የሰውነት ልኩ በወንድነቱ ቁና ሞልቶ ሙሉ ሰው ጠንካራ ወንድ አባወራም ይባል ዘንድ የአባቱ ሚና ከፍተኛ ነው። እኛ ከአባቶቻችን ከጥንካሬያቸው ከጉብዝናቸው ብቻ አይደለም ታዲያ የምንማረው ከስህተታቸውም ጭምር እንጂ በተመሳሳይ ስህተት ወድቀን ያንኑ ስህተት ስንደጋግም ከትውልድ ትውልድም ስናስተላልፍ እንዳንገኝ እኔ ከአባቴ ስህተቶች ተምሬባቸዋለሁ ከምላቸው ስህተቶቹ የተማርኩትን አንዱን አካፍላለሁ። ከዛ በፊት ግን ዮጊ የገላ ሳሙናን በመግዛት የአባወራ ቻናላችንን እያገዛችሁ ያላችሁ ወንድም እህቶችን በጣም አመሰግናለሁ ማመስገን እፈልጋለሁ። በአድማጮቻችንም በተመልካቾቻችን ስም ትውልዳችን ላይ በተለይም ደግሞ ወንዶቻችንን በማለጩ ደረጃ በከፍተኛ ስራ እየተሰራ ያለውን የጠላት ሸፍጥ በማክሸፉ በመቀልበሱ ረገድ ይህ የአባወራ ቻናል የራሱን ድርሻ ይወጣል። እናንተም የዚህ አካል የዚህ ንቅናቄ አካል በመሆናችሁ በጣም እጅግ አድርጌ አመሰግናለሁ። ዮጊ ገላ ሳሙናን የምትፈልጉ እዚህ ቪዲዮ ስር የጉግል ማፕ አድራሻውን አስቀምጥላችኋለሁ በ175 ግራም የተዘጋጀውን 300 ብር የሚሸጠውን ዮጊ ገላ ሳሙና በአዲስ አበባ ውስጥ በተለምዶ ኮሜርስ ሜክሲኮ አካባቢ ሄዳችሁ ብትጠይቁ ይሸጡላችኋል። ወንድም ዓለም ዛሬ አባቴን መዘከር አስቤ ዝክራ አባወራ ያልኩት ለዛ ነው። አባቴ መዘከር አስቤያለሁ። አባቴ ወደ ሰማዩ አባታችን ከሄደ እንግዲህ በዚህ ወር ውስጥ ሄደው ወደ እሱ ተጠርቶ ሶስተኛ ዓመቱ መጥቷል። ያው አባቴ ጀግና ነው፣ ጀግና ነበር። እንግዲህ የራሴን አባት ገልጸው ማለት ነው። ጀግና ደግሞ በመነፋረቅ በለቅሶ አይዘከርም ማለት ምንም እንኳን እንደዛ የማድረግ መብት ቢኖራቸውም፣ ሌሎቹ ግን ጀግና አባት እንደ አባት ከቦታው በስጋ ስንለይ ሲለየን እንባችን ቢወጣም በአብዛኛው ጊዜ ግን ቁጭት፣ ወኔ፣ እልህ እሱ የጀመረውን የመጨረስ የጀመረውን የማስቀጠል ነገር ውስጣችን ስለሚቀጣጠል በቀረርቶ በሽለላ እናሳልፈዋለን። እና ያው በዚህ ቻናል ውስጥ አባትነትን ወንድነትን እየዘከርን ነውና ያለ ነው። እኔም ደግሞ እግረ መንገዴን ዛሬ በዚህ ወር ሕይወቱ ያለፈውን አባቴን መዘከር አስቤያለሁ። ከጉብዝናው ከጀግንነቱ ጠቅሼ እኔ ከተማርኩበት ካተረፍኩበት ጠቅሼ እንዲሁም ለእናንተ ለማካፈል ማለት ነው። ታዲያ ግን ከሌላው ጊዜ በተለየ መልኩ ወይም ደግሞ ከሌሎች በተለየ መልኩ ማስታወስ የፈለኩት ዛሬ እሱ መዘከር የፈለኩት ክስተቶቹ ውስጥ ከተማርኩባቸው ክስተቶቹ ውስጥ አንዱን በተለይ በዋነኛነት ጎልቶ የሚታየውን ነገር መጥቀስ ፈልጌያለሁ። እርሱ ምን መሰለክ? አንተ በወንድነት በተሰጠህ ጸጋ፣ ሰው ሆነ በተሰጠህ በወንድነት መክሊቱ እነዛን በወንድነት የተሰጡን መክሊቶች ወይም ደግሞ ጸጋዎች አውቀህ በእነሱ ላይ ሰልጥነህ አበልጽጋቸውም ጽድቅ ትሰራባቸው ልክና ተገቢ የሆነውን ነገር ፍትሃዊ የሆነውን ነገር ትሰራባቸው። ከዛ ከጉብዝና ከጀግንነትን ይጠቀሙዋሉ። ወይም ደግሞ የምትጠቅማቸዋሉ። ግዴታ እነሱ መጥቀም አለብኝ ግዴታ እነሱ መጠቀም አለብን ባይሉም በሰብአዊ ኑሮ በማህበራዊ ኑሮ ሚቹዋል ቤኔፊቱ ያለ ነው አደለ። ነገር ግን እንግዲህ መማር አለብህ። ስማኝ በደንብ መማር ያለብህ። እኔም ደግሞ ተምሬበታለሁ። ከዛ ስህተት የምለው ነገር ምንም እንኳን ከስህተቱ ተምሬ ያለው ብልም የተማርኩት ከረፈደ ነው። ለምን የራሴን ግንዛቤ ወስጄ እንጂ ቁጭ ብዬ ከሱ ጋር ተነጋግረን ተወያይተንበት አይደለም ያንን ትምህርት የወሰድኩት። በእርግጥ በተለያየ ጊዜ በተደጋጋሚ ከእኔ ጋር ለማውራት እነዚህ ነገሮች ይፈልግ እንደነበረ ጥርጣሬው አለኝ። እሱ በዛ ወቅት ግን እኔ አልደረስኩም ብቁ አይደለውም ብሎ ስላሰባ ዘግይቶታል። እኔ ግን ያው ተማርኩ የተማርኩት ግን ከረፈደ በተወሰነ መልኩም ከተጎዳውም በኋላ ስለሆነ ማለት ነው። እና ምንድን ነው መሰለ፣ ቁም ነገሩ ከአንተ ዘንድ ከጀግንነትህ፣ ከጉብዝና፣ ከጥንካሬ፣ ከወኔ፣ ከድፍረትህ፣ ከጉልበትህ፣ ከእውቀትህ፣ ከገንዘብህ፣ ከሁሉም ከደከምክበት፣ ካበለጸከው፣ ካሰለጠንከው፣ ጽድቅ ከምትሰራበት ነገር የሚጠቀሙ ሰዎች የማያከብሩ ከሆነ የማያከብሩ ከሆነ ብቻ አይደለም፣ አልፈው ተርፈውም ያ የተጠቀሙበትን ጀግንነትክን ወኔህን፣ ጥንካሬን፣ ጉልበትህን፣ ድፍረትክን፣ እውቀትክን የሚኮንኑ ከሆነ ወዲያው ማወቅህን ገልጸህ አስጠንቀቃቸው። እንደየቅርበትህ እንደየቅርበታችሁ፣ እርስ በራሳችሁ ባላችሁ ቅርበት ማን እንደሆነ አላቅም ያሰው አስጠንቀቃቸው፣ እንዲያስተካክሉ ነገራቸው። ከዛ ያለፈ ግን እነሱን መታገስ ከጥቅሙ ይልቅ ጉዳቱ ከዛም ቁጭቱ ይከፋል። ጥቅም የሚሆንበት ምንም ምክንያት የለውም። ቁጭቱ አንተን ተስፋ እስከማስቆረጥ ይደርሳል። ጀግንነትን ከፈለጉ እነዛ ሰዎች ከጀግንነትህ ተጠቃሚ ከሆኑ ጉልበትን ከፈለጉ እነዛ ሰዎች ከጉልበት ተጠቃሚ ከሆኑ ጥንካሬን ከፈለጉ እነዛ ሰዎች ከጥንካሬ ተጠቃሚ ከሆኑ ወኔን ከፈለጉ እነዛ ሰዎች ከወኔ ተጠቃሚ ከሆኑ ድፍረትን ከፈለጉ እነዛ ሰዎች ከድፍረት ተጠቃሚ ከሆኑ እነዛ ሰዎች እውቀትን ከፈለጉ እነዛ ሰዎች ከእውቀትም ደግሞ ተጠቃሚ መሆናቸው ሳይንስ ነገር ግን የማያከብሩ አልፎ ተርፎም ደግሞ ይህንን የተጠቀሙበትን አንተ በመከራ አፈር ድቢ ግጠህ የሰለጠንክበትና ያበለጸከውን ጀግንነት ግን ጉልበት ግን ጥንካሬን ድፍረት ግን ወኔህን የሚኮንኑ ከሆነ እረሱ አካባጅ ነው። እረሱ እረፍት የለውም፣ እንደ አርፎ አይቀመጥም፣ ለራሱ አያስብም። ዝም ብሎ ያካብዳል። አጉል ጎበዝነ ሲሉት፣ አጉል ጠንካራነ ሲሉት፣ አጉል ደፋርነ ሲሉ፣ አጉል ወኔያምነ ሲሉ፣ አጉል ጀግናነ ሲሉት ያበዘዋል የሚሉ ከሆነ ስነ ስርዓት አስጠንቅቅ፣ አስጠንቅቃቸው፣ አስጠንቅቃቸው። አስተካክሉ በላቸው። እምቢ ካሉ ግን አትታገሳቸው። ቁረጥ ከነሱ ጋር ያለህን ግንኙነት። ሁኤቨር አር ሁኤቨር አር ማንም ቢሆኑ አማርኛው ግልጽ ነው አደለም? ማንም ቢሆኑ ሶስተኛ፣ ልድገመው፣ ማንም ቢሆኑ፣ በእድሜ መጨረሻ ሐዘኑ፣ ቁጭቱ፣ ምሬቱ ይጎዳሃል። ሃብሲኒን አይኑን አይቸዋለሁ ኢኒዛይስ በዛ በአይኑ ውስጥ ያ ቁጭት ያ ምሬት ያ ንዴት አያዋለሁ እነዚ ሰዎች ይስተካከላሉ ብላ አርባ ዓመት ሰላሳ 0 ዓመት መታገሱ ያንተን በሽታ ያንተን ቁጭት ያንተን ምሬት ንተን ንዴት አ ዓመት ሰላ0 ዓመት ማቆየት ነው። ምንም ጥም የለውም። ምንም ጥቅም የለውም። ይህንን በሱ ህይየት አይችዋለው። እሱ ኑሮ እኔ ነፍስ ካወቅኩ ከተረዳሁት ጊዜ መረዳት ከጀመርኩኝ ጊዜ በኋላ ራሴ ትዳር ውስጥ አይቼዋለሁ፣ ራሴ ትዳር ውስጥ አይቼዋለሁ። ምክንያቱም እሱ ጋር የገጠመው ነገር እንደኔ ነው ብዬ አላሰብኩም። ከእሱ ጋር ቁጭ ብለን አላወራንበትም ይህን ነገር እንግዲህ። ያው ብዙ ጊዜ ስህተታችንን አድሚት አድርገን ለልጆቻችን ማስተማር ምን ያክል ቀላል ነው አላውቅም። ለምን ከሱ ጋር ይህንን ቁጭ ብለን አላወራንም? ግን ትዳሬ ውስጥ ደግሞ ራሴ ገጠመኛ ነገር በራሴ በቤቴ በገበታዬ ቁጭ ብሎ እንጀራዬን የሚበላ ሰው ተረከዙን አንስቶ ትዳሬን ያፈረሰ ያ ሰው ነው። ያ ሰው አፈርድሜ ግጬ በመከራ የገነባሁትን ወንድነቴን አፈርድሜ ግጬ ተጋግዘንም ቢሆን የገነባነውን ትዳር እና ሀብት ንብረት እና ልጆች እስክናጣ ድረስ ዋጋ ያስከፈለም ያ ያ ገበታዬን መጥቶ ከገበታዬ መጥቶ እንጀራዬን የበላ ሰው ነው። ጅላቱን ወንድም አለም ነገርኩ። ማንም ቢሆን አልኩ ያንተን ድፍረት፣ ያንተን ጀግንነት፣ ያንተን ወኔ፣ ያንተን ጥንካሬ ፈልጎ አድንቆ መጥቶ ካበቃ በኋላ ተጠቅሞ ካበቃ በኋላ ፍላጎቱን ፈጽሞ ጥማቱን አርክቶ ረሃቡን አስታክሶ ካበቃ በኋላ የማያከብር ከሆነ አልፎ ተርፎ ደግሞ እንደዚህ ለዘመናት ደክመ የገነባህውን ጡንቻህን፣ ጥንካሬህን፣ ጉልበትህን፣ ወኔህን፣ ድፍረትህን፣ ጀግንነትህን በአካባጅነቱ ወዝቶ የሚኮንን ከሆነ አስጠንቀቀው ማስጠንቀቂያ አንደኛ፣ ሁለተኛ፣ ሶስተኛ አይደለም። አንድ ማስጠንቀቂያ ብቻ በቂ ነው። አንድ ማስጠንቀቂያ ብቻ። እቺ ህይወትህን አንዴ ነው የምትኖራት፣ ዳግም ዕድል አይሰጥህም። አንዴ የምታልፋት ህይወትህ ላይ ነው ተወራርደ ጨክነ ቆርጠህ ራስክን ወደ ኤክሰለንስ፣ ወደ ልህቀት የምትገነባው በዛ በገነባው ልህቀት ተጠቅሞ ካበቃ በኋላ የማያከብርህ አልፎ ተርፎ የሚዘባበትህ ከሆነ አንዴ ነው ልታስጠነቅቀው የሚገባው። ምናልባት ካለማወቅ ተሳስቶ ልኙ ስለሚችል ያሰው አንዴ አስተካክል። የማያስተካክል ከሆነ ቁረጥ። ቤቴ እንዳይመጣ ደጄ እንዳይደርስ። ሁኤቨር ሂኢዝ ለምን እናት ልጅ አይሆንም? ለምን እናት አትሆንም? ለምን አባታት አይሆንም? ለምን ልጅ የራስ ልጅ አይሆንም? ሌላም ማንም ሰው፣ ሁኤቨር ሂኢዝ ምንም ድርድር አያስፈልገውም። ሰውነታችሁን ነው የሚያሳጣችሁ ማንነት ክን ነው የምታፈርሰው። እንዳትቆርጠው እገሌ ነው እንዳት እንዳታቀርበው እንደዚህ ላይ የሚባል ነገር የለም። ለምን ደው አይቆረጠው አፍተሮል እኮ አንተን አንተ ያሰኘህ ያሰኘህን፣ እሱም ደግሞ ከገበያ ከሱቅ የገዛው አይደለም። አፈር ድቤ ግጠህ የገነባኸውን ጠባይህን ነው እኮ እየሞገተብህ ያለው፣ ነው እኮ እያንቋሸሸብህ ያለው። ደግሞ እኮ ተጠቅሞበት አስብ እንግዲህ ደሞ እኮ ተጠቅሞበት አትርፎበት እሱ የሚፈልገውን ነገር ካገኘበት በኋላ እኮ ነው እሱ ኑሮውን ካስተካከለበት በኋላ እሱ ማግኘት የሚፈልገውን ነገር ካገኘበት በኋላ እኮ ነው የሚያናንቀው ስለዚህ ይህ ሰውዬ ሌባ ነው እንጂ ወዳጅ አይደለም የጠባይ የምግባር የስነ ስርዓትህ የጥንካሪ የጀግንነትህ የወኒህ የድፍረትህ የጉልበትህ የእውቀትህ ሌባ ነው እነሱን ካገኘ በነሱ ከተጠቀመ በኋላ አንተን ባዶውን የሚያስቀረህ ልሶ ጨርሶ የሚጥልህ ሌባ ነው። ሁ ኤቨር ሂ ኢዝ። ነገርኩህ። አባቴ ተሳስቶበታል። እኔ ባለማወቅ ተሳስቼበታለሁ። ይህንን ነገር ለጓደኞቼ እመክራቸዋለሁ። አሁን እንደዛ ነው የምኖረው። በዚህ ጉዳይ አልደራደርም። ምንም ብቻዬን ነኝ። ብቸኝነት አይሰማኝም ብቻ በመሆኔ ብቸኝነት፣ ጭንቀት ውስጥ፣ ድብርት ውስጥ አይከተኝም። ጥቂት በጣት የሚቀጠሩ ወዳጆች አሉ። ከእነሱ ጋር እናሳልፋለን። እነሱም ደግሞ በጣም በተመረጠ ሰዓትና ጊዜ፣ ቦታ። ከዛ በተረፈ ብቻ የመሆኑ ምንም አይደብረኝም። ከእንደዚህ አይነት ሰዎች ዙሪያን ተከበ ከምታሳልፍ ችግሩ ግን እንደነዚህ አይነት ሰዎች የምትወድ ከሆነ አንተም እንደነሱ አይነት ሰው ሳትሆን እንደማትቀር መርምር ራስክን። የሰዎችን ጀግንነታቸውን፣ ገንዘባቸውን፣ ጉልበታቸውን፣ እውቀታቸውን፣ ወኔያቸውን፣ ድፍረታቸውን፣ ጥንካሪያቸውን፣ ጉልበታቸውን የምትፈልግ ነገር ግን ከተጠቀምክ በኋላ ከነሱ ይህንን እነዚህን ሁሉ ነገሮች ከተጠቀምክ በኋላ ዞር ብለህ ደግሞ የምታማቸው መሆን ግን ራስክን መርምር። ቶ መንፈሳዊ ነው ምናምና የሚባለው ነገር ቶ ቀልዶኗል። ዛሬ እሱ ራስክን መርምር ዞር ብለህ የምታማቸውና አለማማትህና ማማትህንስ ይፈትሸው ራስክን ከይኖ ጋ ስትሆን እንዴት አይነት ልጅ ነው እንዴት አይነት ልጅ ነው ብለህ ዞር ስትል ደግሞ ያካብዳል፣ ያበዛዋል። አይ እሱስ እንኳን ያበዛዋል፣ እሱ እንኳን እንደዚህ ይሆናል፣ እሱ እንኳን ያካብዳል። ራስክን ፈትሽ። እኔ ግን አልታገስም፣ ሁኤቨር ሂ ኢዝ ማንም፣ ሚስቴን ብትሆን ያንን አውቃ ነው መኖር ያለባት፣ ማንንም አልታገስም። አልታገስም ስላልኩኝ ግን ትናንትና ትዳሬን ዋጋ አስከፍሎኛል። አይቆጨኝም፣ ምክንያቱም መጀመሪያውኑም በስተት የገባውበት ወይም ደግሞ ካለማወቅ ከመሃይምነት የተነሳ ሊገባውበት ስለሆነ ዛሬ ደግሞ ወንድሞቼን አስተምራችኋለሁ። በዚህ ጉዳይ ላይ ራሳችሁን አፈርድ ቢግጣችሁ በገነባችሁት ማንነት ላይ አትደራደሩ። በሱ ጉዳይ ከተደራደራችሁ በሰውነታችሁ፣ በወንድነታችሁ ተደራደራችሁ ማለት ነው። ራሳችሁን አላከበራችሁም፣ አላስከበራችሁም እና ማንም ሰው ባያከብራችሁ፣ ማንም ሰው የጉሩን ቆሻሻ ጠርጎ አልፏችሁ ቢገባ የመሬት ምንጣፍ ቢያደርጋችሁ አትዘኑ፣ አታልቅሱ፣ በዛ ሰውም አትፍረዱ፣ በራሳችሁ ፍረዱ እንጂ ጣታችሁን በማንም ላይ አትቀስሩ፣ በራሳችሁ ላይ ቀስሩ እንጂ። ራሳችሁን ያላከበራችሁ ራሳችሁን ያላስከበራችሁ ንቀትና መናቅ የሚገባችሁ እናንተው ራሳችሁ ናችሁ። ከዛ ያለፈ ግን እንዳው ተጨማሪ ደረጃ አሁን ጉብዝናን አልዘረዝርም። አሁንም ከዛ ከጉብዝና የተነሳ ከአባቴ ዘንድ የራቀለትን ነገር የምታዘበውን የራቀለትን ሌሎችም ሰዎች የሚመሰክሩለትን። ነገር አንደኛ ስንፍና ላይክ በጉብዝናችሁ በጀግንነታችሁ በጥንካሬያችሁ በዲሲፕሊን በስነ ስርዓት ስትገነቡ ስንፍና ከእናንተ ይርቃል። ስንፍናን በጣም ነበር የሚጠየፈው እሱ ላይክ እግሩን ዘርግቶ ተዝረክርኩ ያገኘውን ሰው ምን የራሱ ቃል አለው። እንዳውም አንተ ራያጥ ትረስ ከዚ ተነስ፣ ከዚ ምን ትሰራለህ? እንደዚህ ተዝረክር፣ ይህንን ይህን ነገር አታስተካክለም? ይህን ደግ አታረግም? እንባላለን። ያው ያን ጊዜ ይህንን ያው ማንም ሰው አፕሽታ ያደረገው ይህንን አነጋገሩን ስንፍናችንን መውቀሱን እኛ ወደ ጉብዝና እንድንመጣ መውቀሱን፣ ሳይሆን ቁጣው ጩኸቱ ላይ ከፍ ያለ ድምፅ ነው። በጣም ኢነርጀቲክ ነው። በጣም ከፍተኛ ኃይል አለው ጉልበት አለው ወን ያለውና ጩኸቱ ወይም የተጠቀመው ቃል ነው ብዙዎች ዘንድ የሚያርፈው ያው ዙሪያችን የነበሩት ቤት ውስጥ የነበሩት ብዙዎቹ ሴቶች ናቸው። ወንዶችም ቢኖሩ ከሴቶቹ ብዙም የተለዩ አልነበሩም። እና ትኩረት የሚያደርጉት እሱ ነው፣ ኢሞሽናቸውን ነው ትኩረት የሚያደርጉት። የተወቀሰ ስንፍናቸውን ትኩረት አያደርጉም። እኔ በእርግጠኝነት ማለት እችላለሁ፣ በእርግጠኝነት ማለት እችላለሁ። የማስታውሰው አባቴን ያን ጥንካሬን ያን ጉብዝናውን ስንፍና መጠየፉን እያነሳ እየጠቀሰ አፕሪሼት የሚያደርገው አንድ ሰው ብቻ ነበር። እና ለዛ ሰው እኔ ባለዳነት ስሜት ይሰማኛል። በርግጥ ያ ሰው በህይወት የለም። አሁን ግን በጣም ያንን የአባቴን የምወድለትን ነገር አፕሼት የሚያደርግ አንድ ሰው ብቻ ነው የማስታውሰው፣ በልጅነት አእምሮዬ ነው። ካደኩ በኋላ ምናምን ሰዎች ያወሩልኝ የተተረተሩትን ነገር አይደለም የምፈልገው፣ በልጅነቴ ግን የማስታውሰው ነው ምን እና ስንፍናን፣ በጣም ከሱ መራቁ፣ ከግዙብ ዝናው ከጀግንነቱ የተነሳ ስንፍና ከሱ መራቁ፣ ስንፍና ጋር እሱ አይደርስም አይደለም፣ ስንፍና እራሱ እሱ ጋር አይደርስበትም፣ አይገናኙም። ከዛ ሲቀጥል አልጫነትን አይመቸውም። ላይክ በጣም ነው የሚጠየፈው። ፈሪ ወንድ፣ በተለይ ወንድ ሆኖ ፈሪ በጣም ነው የሚጠየፈው። ሰው እንዴት ላመነበት ነገር፣ ላመነበት ነገር እንዴት አይናገርም? አይቁምም? ፈሪነትን በጣም ነበር የሚጠየፈው። ከሰው ጋር ያጋጨኛል አያጋጨኝም ያ አይደለም የእሱ ኮንሰርት። ከሰው ጋር አብሮ አይኖረኛል አይኖረኝም። ያ አይደለም የእሱ ኮንሰርት። ከዚህ የተነሳ ከሰዎች ጋር አብሮ አይኖርም፣ እሱም ለመኖር ጉዳ የለውም። በጊዜ ወደ ቤቱ ይገባል፣ ቤቱን ይቆልፋል። በቃ ግቢ ውስጥ ከልጆቹ ጋር ከቤተሰቡ ጋር ማሳለፍ ይፈልጋል። he doesn't care about ያ ማለት ማህበራዊ ህይወት አይሳተፍም አይደለም፣ ይሳተፋል። ድሩ ውስጥ ማህበራዊ ይሳተፋል። በተረፈ ግን ያየውን ትክክል ያልሆነ ነገር ከመናገር ወደ ወደ ኋላ አይልም። ዙሪያው ያሉት እኛ ቤተሰብ ውስጥ ያለው ወይም ደግሞ እሱን እናውቀዋለን የሚል ሰው ነው የሚኮረኩመው እሱን ማለት ነው። እባራ እባክህ እንዳው ከሰው ጋር እኮ መኖር አልቻለም። እንደዚህ እየተናገርክ ማለት ያው ማህበረሰባችን እውነትን ከመናገር ይልቅ ከሐሰት ጋር ከውሸት ጋር ተስማምቶ መኖር እንደ ብልሃት እየቆጠረ ስለመጣ አውትካስት መደረጉ አይቀርም። ያ ነገር አኒ ሙስጆአሉ አስባለሁ። እሱን ነገር በደንብ ነው። በሶስተኛ ደረጃ በጣም የሚገርም ነገር ማለት ወሬኛነትን በጣም ነው የሚጠላ። ወሬኛ ሰው ተግባር የሌለበት ወሬ ይሄ ሴት ነው ወንድ ነው አይደለም ተግባር የሌለው ወሬ አያወራም ተግባር የሌለው ወደ ተግባር የማይቀይር ወሬ፣ አክሽነብል ያልሆነ ወሬ፣ ወደ አክሽን የማይቀየር ወሬ ወይም ደግሞ አክሽነብል ማድረግ ስለማንፈልግ ብቻ፣ ተግባራዊ ማድረግ ስለማንፈልግ ብቻ፣ ዳተኞች ስለሆንን፣ ስራ መስራት ስለማንፈልግ አውቀን ቁልል የሆነ ሀሳብ እናስብና ከዛ ተግባራዊ እናደርገ ስለ የማይተገበር ወሬ ጊዜውን አያጠፋም። ጥሎን ነበር የሚሄደው። አይ ቲንክ ያንን ነገር እኔ ወስጀዋለሁ ብዬ አስባለሁ። አሁንም ቢሆን የማገኛቸው ሰዎች ይኖራሉ። ለመጀመሪያ ጊዜ ልንጫወት እንችላለን። በተረፈ ግን ያ ሰው የማያረገውን ወይ ብቻ ከሆነ ሺ ጊዜ ለምን ማስትሬት እና ዶክትሬት አይኖረውም? እውነት ነው የምላችሁ፣ ሺ ጊዜ ሊቅና ሊቃውንት ለምን አይባልም? የቤተክርስቲያንም ትምህርት አይማርም? ኖ ሪስፔክት። አክሽን ለሌለው ሰው ተግባራዊ ስራ ለማይሰራ ሰው፣ በዩትዩብም በሉት በፌስቡክም በሉት በቴሌግራምም፣ በመሴንጀርም፣ በአካልም ተገናኝተን መሸከም የማልችለውን ወሬ የሚያወራኝ ሰው አልችልም። በቃ እባክህን ተወኝ ተወኝ፣ አንገናኝ። በቃ ሌላ ጊዜ አንተ ወደ አክሽን ስትመጣ፣ ወደ ተግባር ስትመጣ እኔ ወደ ተግባር ለተግባር የምቻኮል ሆነ እኔን ይጎትትብኛል ይሄ ወሬክ። አንድ ቀን ከሳላቆ ወይም ደግሞ በቃ በዚያ ከሰዎች ጋር ባጋጣሚ ልናወራ እንችላለን፣ ወይም ትንሽ ተስፋ ላረግ እችላለሁ። ያ ሰውዬ ላይ ትንሽ እንደዚህ ብለው እንደዚህ ብለው ወደ ተግባር ሊመጣ ይችላል ብዬ ግን ደግሜም ደግሜም አይቼው ያ ሰው ገና ለገና አውቃለሁ በሚል እብሪት ተቆልሎ ብዙ ወሬ አወራለሁ ቢለኝ ከነዛ ውስጥ ከሚያወራው ከሚያወራቸው ውስጥ ግን አንድ ሶስተኛው ሲሶን መተግበር የማይችል ሰው ከሆነ ከዚህ ሰው ጋር አላጠፋም ጊዜ። ምንም የሚጎልብኝ ነገር የለም። ምንም ሊቅና ሊቃውንት ሊሆን ይችላል፣ ምሁር ሊሆን ይችላል፣ ማስትሬትና ዶክትሬት ሊኖሩ ይችላል፣ ኢንጂነር ሊሆን ይችላል፣ ሀብትም ሊኖሩ ይችላል። ለእኔ የሚተርፍ አይደለም። ለዘመድ አዝማድ የሚተርፍ ገንዘብም ሊኖሩ ይችላል። ሰውነቴን ግን በዚህ በኩል አልደራደርበትም። ከሙሉ ሰውነት ሰው ከመሆኑ ኢሴንስ እወድቃለሁ። እያየሁት ተምሮ ሰው አይደለም ይሄ ሰውዬ። ባፉ የሚያደርሰው እኮ ነው። የተግባር ሰው አይደለማ። አክሽነብል የሆነ ወሬ አወራም። ስለዚህ አብዛኛውን ጊዜ ወሬኛ ሁኑ ያሳልፋል። ምክንያቱም የሚያወራው ወሬ ውስጥ ተግባራዊ መሆን የሚችል ነገር የለም። ተግባር ላይ ፍጠን ና ይሄንን ነገር እናድርግ፣ በሚቀጥለው ስትመጣ ይሄንን እና ይሄንን እናረጋለን ብለኝና እናድርገው ብለው የሆነ ምክንያት ሰበብ ፈጥሮ ይቀራል። ለምን? ይሄ ሰው የወሬ ሰው ነው። ወንድም አለም እንግዲህ ራስክን ገምግም፣ ራስክን ታዘብ። የተማርኩትን ከአባት የወረስኩትን መጀመሪያ በዋናነት ከስህተቱ የተማርኩትን በኋላም ደግሞ ከጉብዝናው የተነሳ ከሱ የራቀለትን እኔንም እንደዛው የጠቀመኝን አካፍያ አለ። አንተ የምትጨምርልኝ ነገር ካለ አንተ የተማርከው ነገር ደግሞ ካለ ካባት ጨምርልኝ። መማር ፈልጋለሁ። ከዛ ባሻገር ግን በርታልኝ ጀግን ወንድም አለ።